የመጀመሪያዎቹ ሰለምቴዎች የመጀመሪያዎቹ ሙስሊሞች ዋጋ ከፍለውበታል። በተለይ ከነቢዩ ሰለላሁ ዐለይሂ ወሰለም ጀምሮ ሁሉም ማለት ይቻላል። እኛ ከቤተሰብ ከወረስነው ውጭ ያለ ነው ያው ሰለምቴዎች ናቸው። ምክንያቱም በቀጥታም በነበሩበት ከጃሂልያ ህይወት ሀታ ረሱል ሰለላሁ ዐለይሂ ወሰለምን ብትወስዱ? እስላም አላህ ባስቀምጠው መልኩ ተከታዮች አልነበሩ። ምንም እንኳን በተለያየ መልኩ ቀደምት የነበረውን የኢብራሂምን መንገድ ለማወቅ ለመመራመር ተፈኩር በማድረግ የጃሂልያው መንገድ ልክ አይደለም ብለው ቢያምኑም ነብይነቱ ሲመጣ አብሮ ሙስሊምነቱም የመጣባቸው ናቸውና ቁርአን አላ አልወለደም አልተወለደም ብሎ ሲናገር ለማን ነው የሚናገረው? ለክርስቲያኖች ነው ወይስ ለራሳቸው ለእስላሞች ነው ወይስ ለአይሁዶች ወይስ ለቁረይሾች ነው? እንደሚታወቀው መሐመድ ከመወለዱ በፊት እና ከተወለደም በኋላ እሱ በነበረበት አካባቢ ሶስት አይነት አመለካከት ወይም እምነት የነበራቸው ሰዎች ነበሩ፣ በመሰረታዊነት ማለት ነው። አንደኛ ክርስቲያኖች፣ ሁለተኛ ቁረይሾች፣ ሶስተኛ ደግሞ አይሁዶች ሶስቶችም እንደምታዩት አይገናኙ ታስተናዩ ቁረይሾች የመሐመድ ጎሳዎች ወይም ዘሮች ስለሆኑ በመካ መዲና 360 ጣዖት አቁመው ከዚህም መካከል አንዱን አላህ ብለው ሰይመው ለዚህም ደግሞ አልማናት፣ አልኡዛና አልናት የሚባሉ ሶስት ልጆች እንደነበሩት እነዚህም ልጆች ደግሞ በቁረይሾችና በአላህ መካከል አስታራቂ ወይም ቁረይሾችን ከአላህ ጋር የሚያስታርቁ ተብለው የሚታመኑ እንደነበሩ የሚናገሩ ብዙ መረጃዎች አሉ። ከዚህ የተነሳ አንዳንዱ ሰዎች አላህ አልወለደም አልተወለደም፣ ብሎ ቁርአኑ የተናገረው ክርስቲያኖችን ሳይሆን ለክርስቲያኖች ሳይሆን ለቆይሾች ነው ይላሉ። ይህ ትልቅ ስህተት ነው። በመጀመሪያ ደረጃ አላህ ተወለደም አልተወለደም ለክርስቲያኖቹ የሚጠቅመው ምንም ነገር የለም። እንኳን ለክርስቲያኖች ለእስልምና እምነት ተከታዮችም ስለማይጠቅም ነው እየተናገርን ያለ ነው ለምን ምክንያቱ አላህ የሚለው ስም ወይም ደግሞ አላህ የሚለው ሐሳቤ የሆነ አካል አይደለም። የመሐመድ የፍልስፍና ውጤት ነው። ምን ማለት ነው? ይሄ በአይን የሚታይ በእጅ የሚዳሰስ የገዘፈ ነውረኝነትና በደሉ ወይም ጥፋቱ ወይም ስተቱ ትምህርቱን ተቀባይነት እንዳያሳጣበት ራሱን አርቆ የገለጸበት ወይም ደግሞ ራሱን የሸፈነበት ሚስጢራዊ ኮዱ ነው ነው እንጂ አላህ የሚለው ስም እኮ እሱ ከመወለዱ በፊትም የነበረ በዚያም ላይ ደግሞ በግብፅ የሚኖሩ ክርስቲያኖች ሊጠሩት የሚችል ሊሆን ይችላል አላህ ብለው ምክንያቱም የአረበኛ ቋንቋም ስለሆነ የመለኮት መገለጫ ሊሆን ይችላል ግን ቁራኑ እየገለጸ ያለው ግን ያ መለኮታዊ ረቂቅ መንፈሳዊ አካልን አይደለም ነው አናሳብ ይሄ ብቻ አይደለም ክርስቲያኖቹን አልተናገርን እንደዚህ ብለው ሲናገሩ ለክርስቲያኖች አይደለም ብሎ መናገር እኮ አይሁዶች ኢሳን ሰቅለን ገደል ነው አሉ። ክርስቲያኖች አምላክ ነው አሉ። እያሉ የሚናገሩትም ለነክርስቲያኖች አይደሉም፣ ለክርስቲያኖች የተነገረ አይደለም ከማለት ተናነሰ አይደለም። በዚህም ላይ እያንዳንዱ የቁርአኑ ሐሳብ ምንም እንኳን ትርጉሙን እሱ በፈለገው መንገድ መሐመድ የተረጎሙ ቢሆንም ቁርአን የመጽሐፍ ቅዱስ ጥገኛ ሆኖ ነው የምናገኘው። ለምሳሌ በቁርአኑ ከ27 በላይ ነቢያት በዝርዝር ተጽፈዋል እነዚህ ሁሉ የመጡት ግን ከመጽሐፍ ቅዱስ ነው። እንግዲህ በቁርአንና በመጽሐፍ ቅዱስ መካከል የ600 ዓመት ልዩነት እንዳለ ይታወቃል። በመካከሉ ወይ ማለት ቁርአኑ ከመፈጠሩ ወይም ከመጻፉ በፊት ክርስቲያኖች ክርስቶስ ከተወለደ ጀምሮ ስድስት ዓመት አስቆጥረዋል ማለት ነው። ስለዚህ ቁርአኑ በምንም ተአምር ኩረጃ እንኳን ኩረጃ ትንሽ ለመቀየር ይሞከራል ምንም አይነት የስም ለውጥ ሳያደርግ ግዕዙን ወደ ሳልስ ግዕዙን ወደ ካእብ ከመቀየር ውጭ ለምሳሌ አብርሃም በሚል ፈንታ ኢብራሂም፣ ሙሴ በሚል ፈንታ ሙሳ፣ ኖህ በሚል ፈንታ ኖህ እያለ ከመቀየር ውጭ አይኔን ግንባር ያደርጉ ብሎ ሽምጥጥ አድርጎ ዋሽቶ ሙሉ በሙሉ የኮረጀው ከመጽሐፍ ቅዱስ ነው። ታሪኩንም እስከተወሰነ መንገድ ይሄዳል። ቁርአን በመጀመሪያ ደረጃ አንጠልጥሎ ነው የተወው። የሙሳ የሙሴን ታሪክ ያመጣል ስተተወሰነች ቦታ ሄድና አንጠልጥሎ ይተዋል። የጀምረውን አይጨርስም። ስለዚህ ይህን የመሰለ ሌሎች ታሪኮችን ብናይ ቁርአን የመጽሐፍ ቅዱስ ጥገኛ ነው ባቸው ይህ ማለት መሐመድ በዘመኑ እንደሚታወቀው እነሱ እንደሚሉት አንድ ክርስቲያናዊ መነኩሴ እንዳስተማረው፣ ይህም ክርስቲያናዊ መነኩሴ ደግሞ በእርግጠኝነት የሃይማኖት ችግር ያለበት መነኩሴ ነው። ከዚህ የተነሳ የነ ዞራስተር አስተምህሮ ያለበት ጭምር ነው ቁርኑ ማለት ነው። ብዙ የሚያፋለሰው ነገር አለ። ብዙ ያፋለሰው ነገር አለ። ስለዚህ በብዛት ክርስቲያኖችን የሚመለከት ነው ቁርኑ፣ የጻፈው ክርስቲያኖችን የሚመለከት ነው። ለምሳሌ ማርያምን ከስላሴ ጋር እኩል አድርገን እንደምናምን ከምናገሩ ነገር ኢሳን ሲያነሳም ለምን በዛ መንገድ ሊያነሰው እንደቻለ እነዚያ ክርስቲያኖች ሁሉ በግልጽ ስማጅ የመጠቀሱ ጉዳይ በጊዜው ክርስቲያን የክርስቲያኖች ወይም የክርስትና አስተምህሮ ምን ያህል አስቸግሮት እንደነበረ ግልጽ ነው። ፊዳ ራስክን ለነብይህ ወይስ ሌሎችን ለነብይህ? ሰላም ሰላም፣ ባለም ዙሪያ ያላችሁ ቅዱሳን ወንድሞች እናቶቼ፣ ሰላም ለእናንተ ይሁን ብያለሁ። በእስልምና አንድ ኡስታዝ ወይም አንድ ሙስሊም እኔን ለነብዬ ፊዳ እሆናለሁ ካለ ራሱን ሊሰዋ ሳይሆን ሌላውን ለመሐመድ ሊሰዋለት ነው። በሌላ ቀን ብሎት የማያውቀውን ነገር ልክ በሙሐመድ ጉዳይ ላይ ሰዎች መነጋገር ሲጀምሩ ነቢዬን አነሳቸው በማለት እኔ ለነቢዬ ሺ ጊዜ ፊዳ ሆናለሁ ማለት እገድልሃለሁ፣ ካሸነፍከኝ ሞታለሁ ማለት ነው። ስለዚህ ሊሞት አይደለም የሚመጣው ወይም ፊዳ ሊሆን አይደለም የሚመጣው፣ ፊዳ ሊያረግ ነው የሚመጣው ሊሰዋ ነው የሚመጣው። ከዛ ይልህና ደግሞ እኔ ፊዳ ሆናለሁ ይልሃል። እንዴት ፊዳ ከሆንክ ታዲያ እኔ ጋም ለምን ትመጣለህ? ስለ ነብዬ ፊዳ ምትሆን ከሆነ ራስን ፊዳ ማድረግ ነው ያለብህ እንጂ ስለ ነቢዩ ውይይት በተደረገ ጊዜና ስለ ሙሐመድ የሆነ ሀሳብ በተነሳ ቁጥር ፊዳ ሆናለሁ እያልክ አትፎክር። ፊዳ አረግሃለሁ ብለህ በግልጽ ተናገር። ሞትለታለሁ ለነብዬ ማለት ያለብህ ሌላ ቀን ነው እኔ ስለ ነቢይህ ሳነሳ ለነቢዬ ፊዳ ሆናለሁ ሳይሆን ፊዳ አረግሃለሁ ነው ማለት ያለብህ እና እቺ ፉከራችሁ ፊዳ ሆናለሁ የምትለው ሀሳብ እገልሃለሁ ነው ስለዚህ ልገልህ ስመጣ በአጋጣሚ ከገደልከኝ ችግር የለውም የሚል ሀሳብ ነው እንጂ እገልሃለሁ ነው ትርጉሙ በዚሁ አንድን የእግዚአብሔር ድምፅ ልንገራችሁ የጌታችንን ድምፅ በጥቂት ዓመታት ውስጥ እያንዳንዱ ሙስሊም ቤት ክርስቲያን እስከማይታጣ ድረስ ሰዎችን ልባቸውን እየፈወሰ ፍቅር ወደ ሆነው ጌታ ወደ ክርስቶስ ያመጣቸዋል። ይሄ ደግሞ ማመር ምናለት ልብኛላችሁ ጥቂት ዓመታት ነው የሚሆነው። ከዛ በኋላ በእየቤቱ ክርስቲያን ስለሚኖር አንዱ ሙስሊም አንዱን ሙስሊም ወንድሙን ለማሳደድ አቅም አይኖረውም። ለምን ካላችሁ እናት ክርስቲያን ስትሆን ልጅ ሙስሊም ስለሚሆን እናቱን መግደል ሙሐመድ እንዳዘዘው ማድረግ ስለሚያቅተው አንድ ክርስቲያንና አንድ ሙስሊም በአንድ ቤት ውስጥ ይኖራሉ። ይሄ ደግሞ የማይቀርና የጌታችን የኢየሱስ ክርስቶስ ድምፅ ነው። እውነት ነግራችኋለሁ፣ በእያንዳንዱ ቤት ውስጥ ክርስቲያን አይታጣም። ማንም በማንም ላይ ሰይፍ ለማንሳት እስከሚከብደው ድረስ፣ ጸጥታና ዝምታ እስከሚሆን ድረስ በእየቤቱ ሙስሊም ከክርስቲያን ጋር አንድ ቤት ይኖራል። ምክንያቱም ብዙ ሙስሊሞች ብዙ የሙስሊም ቤተሰቦች ወደ ክርስቶስ ይመጣሉ። አሁንም በሥራ ላይ ነው፣ ቀጣይም በስራ ላይ ነው። እግዚአብሔር ብዙዎችን ይጠቀልላል በፍቅር እንጂ በሰይፍ አይደለም። ሻሎ